ብልጽግና ወቅታዊውን የፋኖ ትግልና የኢትዮጵያ የጤና ባለሙያዎችን እንቅስቃሴ አስመልክቶ ለአመራሮቹና ለአባላቶቹ ሰነድ አዘጋጅቶ አሰራጅቷል ይህ ሰነድ ከብልጽግና ሾልኮ የወጣ ሲሆን የፋኖ ታጋዮች መረጃውን ሰምተው አንድ እርምጃ የቀደመ ስራ እንዲሰሩ በማሰብ በፍሪ ፕሬስ ተዘጋጅቶ የቀረበ ነው ጠላት በሚል የገዛ ህዝቡን ፈርጆ በድሮንና በከባድ መሳሪያ የታገዘ ውጊያ እያደረገ የሚገኘው ብልጽግና ግምገማ አካሄዶ የደረሰበትን ለአባላቶቹ አሳውቋል። ሰነዱ የሐኪሞችን እንቅስቃሴ ከህዝቡ የለውጥ ንቅናቄ ጋር የተገናኘ የፖለቲካ አጀንዳ በሚል ገምግሟል። በነውጥ የሚተዳደረው ብልጽግና ፓርቲያችን በሀገራችን ዘላቂ ሰላምን፣ የጋራ ብልጽግናን፣ ማህበራዊ ትስስርን እና ዘመናዊ የፖለቲካ ስርዓትን ለማምጣት ሰፊ ጥረት እያደረገ ይገኛል። አመርቂ ውጤቶችም እየተመዘገቡ ይገኛል ሲል ሀተታውን ይጀምራል። የሚቃወሙኝ ኃይሎች የእስካሁኑ አካሄድና ሙከራቸው የሚፈለገውን ውጤት ስላላስገኘላቸው የስልት ለውጥ ለማድረግ የጠላት የጠላት ወዳጄ ነው በሚል የመሰባሰብና የመቀናጀት እንዲሁም በአፍራሽ ተግባራት ላይ የመተባበር አዝማሚያ በስፋት እየታየባቸው ነው ሲል ገምግሟል። ከነዚህ ጥረቶች መካከል ይላል ሰነዱ አንዱ ፖለቲካዊ ይዘት ያለው የማህበራዊ ንቅናቄ እየሰፋ መምጣቱ ነው። እነዚህ ንቅናቄዎች በመጀመሪያ የሙያ የሃይማኖት ወይም የሲቪክ ጉዳዮች ሽፋን ይዘው የሚነሱ ቢሆንም በመሰረቱ የመንግስትን ስልጣን ለማዳከም የህዝብን እምነት ለመሸርሸር እና የህጋዊነት ቀውስ ለመፍጠር በሚያስችል ስልታዊ መንገድ እየተቀየሱ ናቸው ይላል ብልጽግና። ሊጥሉኝ የሚፈልጉኝ ኃይሎች ባለሙያዎችን አስተባብረው እያሳመጹብኝ ነው ሲልም ይከሳል። በትጥቅ ትግልም ሆነ በህጋዊ የፖለቲካ ፉክክር አላማቸውን ማሳካት ያልቻሉ የፖለቲካ ኃይሎች ቅሬታ አላቸው ብለው የሚያስባቸውን የህብረተሰብ ክፍሎችና ባለሙያዎች ማህበራት፣ ተማሪዎችና የሃይማኖት ተቋማትን በመሳሰሉ የተደራጁ የህብረተሰብ ክፍሎችን በመጠቀም ህዝባዊ አመጽ ለማድረግ እየሞከሩ ነው ሲል ይከሳል። በዚህም ህዝባዊ አመጽ ለማስነሳት የተለያዩ ማህበራዊ ንቅናቄዎች ተጀምረዋል። እስካሁን ባለው ሁኔታ ጎልቶ የታየው የጤና ባለሙያዎች እንቅስቃሴ ነው ይላል። እንደዚህ አይነት አሉታዊ ንቅናቄዎች ብዙውን ጊዜ ህጋዊ የሆኑ ቅሬታዎችን በመጠቀም በማህበራዊ ሚዲያ የተሳሳቱ መረጃዎችን በማሰራጨትና በዜጎችና በመንግስት መካከል ጥላቻን በመፍጠር ይታወቃሉ። ስለሆነም እንደዚህ አይነት ሁኔታዎችን ሳንንቅ ተገቢውን መከላከልና ቁጥጥር ልናደርግበት ይገባል። በመሆኑም እነዚህ አዝማሚያዎች እንደ ፓርቲ ከፌዴራል ጀምረው በየደረጃው ብቁና ስልታዊ ምላሽ መስጠት ይጠይቃል ይላል። በህዝባዊ አመጽ ከስልጣኔ ልወገድ ነው ብሎ የሰገው ብልፅግና ለአባላቶቹ ከትጥቅ ትግል ወደ ህዝባዊ አመጽ ተሻግረዋል። በመንግስት ውስጥ በሚኖር ክፍተት በህዝብ ኃይል መንግስትን ወደ መጠር ስሌት ተቀይረዋል። ህዝብን ለምሬትና ለብስጭት በማጋለጥ ህዝባዊ አመጽን መቀስቀስ፣ በአመፁም የመንግስትን ህዝባዊ መሰረት በማዳከም ህዝባዊ ድጋፋቸውን ለማጠናከር ተነስተውብኛል ሲል ያክላል። የመንግስት ኃይል የሚመነጨው ከተቋማቱና ከህዝብ ድጋፍ ነው ያለው ብልጽግና የህዝብን ድጋፍና ቅቡልነት ሲያጣ ተቋማቱ ቅቡልነታቸው ይሸረሸራል። በዚህም ኃይልን በብቸኝነት የመጠቀም የመንግስት መብት ጥያቄ ውስጥ ይገባል። በዚህም ተቃዋሚዎቻችን የመንግስትን ህዝባዊ ድጋፍ በማሳጣት ተቋማዊ አቅሙን ወይም ኃይሉን በብቸኝነት የመጠቀም መብቱን ጥያቄ ውስጥ የመክተት እንቅስቃሴ ውስጥ ገብቷል ይላል። በመሆኑም ይጥሉኝ የሚፈልጉ ኃይሎች የስሌት ለውጥ አድርገዋል ሲል ብልጽግና ገምግሟል። እቅዳቸውም ህዝባዊ መሰረትን በማሳጣት መንግስትን ማዳከም የሚል ሆኗል። የሚከተሉት ስልት በቀጥተኛና በኢመደበኛ ጥቃት መንግስትን ማዳከምና ህዝብን ለአመፅ ማነሳሳት መሆኑን ደርሸበታለሁ። እነዚህም በተቀናጀ ማህበራዊ ጥቃት፣ የሽምቅ ውጊያ፣ በኢኮኖሚና በፖለቲካ ሻጥሮች፣ በማህበራዊ ጥቃቶች፣ በሃይማኖቶች በኩል በሚኖር ኩርፊያና በስነ ልቦና ጦርነት በኩል የሚደረጉ ናቸው። የእነዚህ ስልቶች ግብ መንግስትና ህዝብ መደበኛ ስራቸውን እንዳያከናውኑ በማድረግ በህዝባዊ አመጽ መንግስትን መጣል ነው። የትጥቅ ትግሉ የሚደረገው ከተደራጀ የስነ ልቦና ዘመቻ፣ ከኢኮኖሚያዊ ጥቃቶችና ከሌሎች ጉዳዮች ጋር ተጨምሮ ነው ይላል። የብልጽግና ግምገማ ወቅታዊ የጤና ባለሙያዎችን ተቃውሞ የገመገመው ሰነዱ በዋናነት እኔን ከሚጠልኝ ኃይሎች የስልት ለውጥ ጋር የተገናኘ የፖለቲካ አጀንዳ ነው ይላል። ከጤና ባለሙያዎቹ የሚነሱት ጥያቄዎች በቅርበት ስንመለከት የፖለቲካዊ አጀንዳና የሌሎች አካላት ተጽዕኖ ያለበት በርካታ ማሳያዎች አሉን በሚልም ይጠቅሳል። በተለያዩ ስልቶች እኩል አላማቸውን ማሳካት ያልቻሉ የፖለቲካ አካላት የጤና ባለሙያዎችን ትክክለኛ ጥያቄ መነሻ በማድረግና ሌሎች አግባብነት የሌላቸውን በመጨመር መንግስትን ለማጨናነቅና የራሳቸውን የፖለቲካ አላማ ለማሳካት እየሞከሩ ይገኛሉ። የጤና ባለሙያዎች አጀንዳ ሙሉ በሙሉ የተዘጋ አጀንዳ አይደለም። ሌሎች የህብረተሰብ ክፍሎችም ያሏቸውን ቅሬታዎች መነሻ በማድረግ ውስጥ ውስጡን እየቀሰቀሱ ይገኛሉ። የእነዚህ ኃይሎች ፍላጎት የተለያዩ የህብረተሰብ ክፍሎችን ቅሬታዎች እንደ መግቢያ በር በመጠቀም ከስልጣኔ ሊያስወግዱኝ ነው ብሏል። ብልጽግና ሾልኮ በወጣው ሰነዱ አፍራሽ ሲል የሚጠራቸው ህዝባዊ ኃይሎች አካላት ሊጠቀሙባቸው የሚችሉ ስልቶች በሚልም አስቀምጧል። ዋነኛው ሲል የጠራው ህዝባዊ አመፅንና የትጥቅ ትግልን በአንድ ላይ አቀናጅቶ መጠቀምን ነው። ይህም ሁለቱንም የትግል ስልቶች አቀናጅቶ በመጠቀም የመንግስትን ኃይል በማዳከምና አለመረጋጋትን በመፍጠር የራሳቸውን አላማ ለማሳካት ጥረት እያደረጉ ነው ብሏል። ለዚህ እንዲረዳቸውም ብልጽግናን በብሔር በሃይማኖትና በአካባቢ በመከፋፈል የውስጥ ፓርቲ አንድነታችንን ለመናድ ይሰራሉ ይላል። በተለያዩ አካባቢዎች የመንግስት አመራርና የጸጥታ ኃይልን የሚወጥር ጥቃት ግጭትና አለመረጋጋት መፍጠርን ይሞክራሉ ይላል። ይህም የመንግስትን ትኩረት በመበተን እና ኃይሉን በማዳከም የራሳቸውን እንቅስቃሴ ለማጠናከር ያለሙበት ስልት ነው ይላል ብልጽግና። በዚህም ህዝቡ እንዲማረር እና ህዝቡ ለፓርቲያችን ያለውን ድጋፍ እንዲቀንስ ማድረግ ይፈልጋሉ። ይህም የራሳቸውን አማራጭ ለማራመድ ምቹ ሁኔታ ለመፍጠር ያለሙበት አካሄድ ነው። ሌላው ሊጠቀሙት የሚችሉት ስልት መጠጋጋት፣ ኃይል ማሰባሰብ እና በተግባር መቀናጀት ነው። ይህ ማለት የተለያዩ ብልጽግናን የሚቃወሙ ኃይሎች የጋራ አላማ ባይኖራቸውም እንኳን በአንድ የጠላት የጠላት ወዳጀ ነው በሚለው በመሰባሰብ ኃይላቸውን በማጠናከርና በተቀናጀ መንገድ በመንቀሳቀስ የራሳቸውን ተጽዕኖ ለመፍጠር ይሞክራሉ። በተጨማሪም የተለያዩ የህብረተሰብ ክፍሎች ያሏቸውን ቅሬታዎች በማስተሳሰር ለአላማቸው ስኬት ሊጠቀሙበት ይችላሉ። ለምሳሌ የኢኮኖሚ የፖለቲካና፣ ሌሎች ቅሬታዎችን በማስተሳሰርና የፖለቲካ ትርጉም በመስጠት አጀንዳ ለመቅረጽና ሰፊ የሆነ የህዝባዊ ተቃውሞ ለመፍጠር ሊሰሩ ይችላሉ። ለዚህም በማህበራዊ ሚዲያና በሌሎች የመገናኛ ዘዴዎች የሐሰት ወይም የተጋነኑ መረጃዎችን በማሰራጨት የህዝቡን ስሜት በመቀስቀስና አመኔታን በማሳጣት የራሳቸውን ተጽዕኖ ለመፍጠር ይጥራሉ። በዚህ ሂደት የብልጽግና ተቃዋሚ ኃይሎች የዚህን ሁሉ እንቅስቃሴ መሪ አደረጃጀት ሆነው ለመውጣት ይጥራሉ። ይህንን ለማሳካት ለአስተባባሪዎቹ የአጀንዳ፣ የገንዘብ፣ የቴክኒክ እና የመሳሰሉትን ድጋፎች ሊያደርጉ ይችላል ይላል፣ ፍርሃት ውስጥ የገባው ብልጽግና ለአባላቶቹ ባቀረበው ሰነድ። በሂደትም አፍራሽ አካላት ሰፊ ሁከትና ብጥብጥ ለመፍጠር ይሰራሉ። ይህም የህዝብን ሰላምና ደህንነት በማናጋትና ሀገሪቱን ወደ ትርምስ ውስጥ በመክተት የራሳቸውን የፖለቲካ አጀንዳ ለማስፈጸም የሚጠቀሙበት የመጨረሻ ስልት ሊሆን ይችላል። ይህም የብልጽግና ተቃዋሚ ኃይሎች የጀመሩት ጥረት አንዱ ዓላማ የተለያዩ እንቅፋቶችን በመፍጠር ሰባተኛውን ሀገራዊ ምርጫ እንዳይሳካ ማድረግ ነው። ለዚህም አስቀድሞ ሰላማዊ ነፃና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ ሁኔታ የለም የሚለውን ያራግባሉ ይላል ብልጽግና። ከዚህ ጋር በተያያዘ አንዳንዶቹ ከወዲሁ እንቅስቃሴ መጀመራቸውን የሚያሳየው በቅርቡ እናት ፓርቲ፣ መኢአድ፣ ኢህአፓና ጊዮናዊ ንቅናቄ ፓርቲ በጋራ መንግስት ለመጪው ምርጫ ሰላማዊ የውድድር ሜዳ እንዲፈጠር በሚል ያወጡት መግለጫ አንዱ ማሳያ ነው ሲልም ይከሳል። በቀጣይም የምርጫውን ሂደት በማወክና ውጤቱንም ጥያቄ ውስጥ በመክተት የራሳቸውን የፖለቲካ ዓላማ ለማሳካት ሰፊ ጥረት ማድረጋቸው አይቀርም ይላል። ገዡ ብልጽግና ግምገማውን የቀጠለው ፓርቲው ተቃዋሚዎቼ ዓለም አቀፍ ትኩረትን በመሳብና የውጭ ተጽዕኖ በመፍጠር የራሳቸውን አጀንዳ ለማራመድ ይጥራሉ ይላል። ይህ የውጭ ሀገራትና ዓለም አቀፍ ተቋማት በሀገሪቱ የፖለቲካ ጉዳዮች ላይ ጣልቃ እንዲገቡ በመገፋፋት የራሳቸውን ጥቅም ለማስጠበቅ የሚደረግ ጥረት ነው። የውጭ አካላትን ለማሳመን እንደ መፍትሄ የሚያቀርቡት ሁሉን አሳታፊ ሽግግር መንግስት መቋቋም አለበት ነው። በዚህም ስርዓቱን በመናድ አዲስ መንግስት ሊያቋቁሙ ይችላሉ። ስለሆነም ባለመዘናጋት ሁኔታውን በንቃት መከታተል እንዳንፈርስ መረባረብ የሚጠይቀን የመሀል ዘመን ላይ እንደምንገኝ በሚገባ ተረድቶ መንቀሳቀስ ያስፈልጋል፣ ይላል ብልጽግና። እንደ ፓርቲ ልንከተላቸው የሚገቡ አቅጣጫዎች በሚልም እንደሚከተለው ያትታል። እንደ ብልጽግና ፓርቲ የመሀል ዘመኑን ወጥመድ ለመሻገር በሙሉ ኃይላችን እንረባረብ ይላል። ከዚህ አንጻር መላው አመራራችንና አባላችን በአዲሱ የተቃዋሚዎቻችን ስልት ላይ ጥልቅ ግንዛቤ ሊኖረው ይገባል። ይህ ስልትም ህዝባዊ መሰረትን በማሳጣት መንግስትን ማዳከም የሚል መሆኑን በመገንዘብ ህዝባችንም ይህን እንዲገነዘብ ማድረግ ያስፈልጋል ይላል ገዥ ፓርቲ ድክመቶቻችንን በመሸፈን ተጽዕኖውን በመቋቋም የተሻለ ውጤት ማስመዝገብ እንችላለን ሲልም ፍርሃቱን በማከም መፍትሄ ይፈልጋል ሰነዱ የሚከተሉትን አቅጣጫዎች ያስቀምጣል ሁሉንም አቅሞቻችንን በመጠቀም የአጀንዳና የመረጃ የበላይነትን መያዝ በተጨማሪም በየአካባቢ ያለውን እንቅስቃሴ በንቃት መከታተልና ወቅታዊ መረጃዎችን መሰብሰብ። በቅርቡ ከተለያዩ የህብረተሰብ ክፍሎች ጋር የምናደርጋቸውን ውይይቶች ላይም አባሎቻችን መድረኮቹ የሰከኑ መግባባት የሚፈጠርባቸውና በፓርቲያችን እሳቢዎች የበላይነት የሚጠናቀቁ እንዲሆኑ ተልኳቸውን መወጣት ይኖርባቸዋል ሲልም አቅጣጫ ያስቀምጣል። በኢ መደበኛ ጥቃት ብልጽግናን ለማስወገድ የሚጠረ በኢ መደበኛ ጥቃት ብልጽግናን ለማስወገድ የሚደረገውን ጥረት በሙሉ አቅማችን ማክሸፍ ይኖርብናል፣ ይላል ፓርቲው። በዚህ መርህ አድርጎ ያስቀመጠው አንዱ የሚታገሉን ኃይሎች የኢኮኖሚ ጥቅም መቆጣጠር በጣም ወሳኝ ነው ይላል። በሀገራችን በሺዎች የሚቆጠሩ የተለያዩ ማህበረሰብ አካላት አደረጃጀቶች አሉ። ከእድር እስከ በጎ አድራጎች ድርጅቶች፣ ከሙያ ማህበራት እስከ ብዙሀን አደረጃጀት፣ ከሃይማኖት ተቋማት እስከ ፖለቲካ ፓርቲዎች ያሉ የተደራጁ አቅሞች የተቃዋሚዎቻችን መጠቀሚያ እንዳይሆኑ ማድረግ ያስፈልጋል ሲል አቅጣጫውን ይገልጻል። ብልጽግና በማጠቃለያው የፋኖ ኃይሎችን ጨምሮ ይቃወሙኛል ያላቸውን ኃይሎች በተለያዩ አካባቢዎች ኃይላቸውን እያጠናከሩና እንቅስቃሴዎቹን እያቀናጁ እንደሚገኙ በግልጽ እየታየ ይገኛል ሲል ያምናል። ስለሆነም እንደ ፓርቲ በንቃት መከታተል ይጠይቃል። አዲስ በቀየሰው ስልት አማካኝነት የፓርቲያችንን ጥንካሬ የመንግስትን ተቋማትን ቁመና ቁመናና የሕዝብን አመኔታ በመሸርሸር የራሳቸውን እኩይ ዓላማ ለማሳካት ያለመውን እቅድ እየተሳካለት ነው። ልናስቆመው ይገባል ሲልም የፋኖዎች ትግል እየተሳካ መሆኑን ያምናል። የጤና ባለሙያዎችን እንቅስቃሴ እንደ አንድ የማስጠንቀቂያ ምልክት ተደርጎ ሊታይ የሚገባው የፖለቲካ ጉዳይ እንደሆነ ግምገማውም ያስቀምጣል። የጤና ባለሙያዎችን ጥያቄ አመላለስን እንደ መልካም አጋጣሚ በመጠቀም ሌሎች የኅብረተሰብ ክፍሎችም ተመሳሳይ እርምጃ እንዲወስዱ ለማነሳሳት እየተዘጋጁ ይገኛሉ ይላል ስለሆነም ጉዳዩን በጥንቃቄ ማየት ይጠይቃል ይላል የብልጽግና ሰነድ ገዢው ብልጽግና ፓርቲ አሁን ያለውን ወቅታዊ ቁመናውንና የፋኖችን ትግል አስመልክቶ የወጣው ግምገማ ነው የግምገማው ሰነድ ተቃዋሚዎች በሚል የሚገልጻቸው በትጥቅ ትግል ሊጥሉት የሚፈልጉ ኃይሎችን እንቅስቃሴ ና በራሱ በኩል ሊወስዳቸው የሚገባው አቅጣጫዎች ናቸው የፋኖ ኃይሎች አስቀድመው እቅዱን እንዲያውቁት በሚል የተዘጋጀ ነበር